እንግዲህ ማርታ ዳጣን ሲጥ አድርጋ አነቀቻት። በጣም ያሳዝናል። ደረጀ በድንጋጤ ድንገተኛ ሆስፒታል ገባ። ማርታ ውጤቱን አየችው። በጣም በሚያሳዝን ሁኔታ ዳጣ ባልጠበቀችው ነገር አንገቷን ሲጥ አድርጋ ያዘቻት። ዳጣ መፈናፈኛ አጣች። ዳጣ ራሷን ስታ ስትወድቅ ከዛም ናታን ግን ገደልሻት እኮ ምንድነው? እያለ እየሮጠ ሊያስጥላትን ቢሞክር በፍጹም ልትለቃት አልቻለችም። ይህንን ያየው ደረጀ በድንጋጤ ራሱን ስቶ እሱም ትልቅ ከባድ አደጋ ደረሰበት። ጭንቅላቱን ከኋላ ስለመታው አሁን ድንገተኛ ሆስፒታል ይገኛል። እጅግ በጣም ያሳዝናል። ዳጣን ወይዘሮ ማርታ እንዳይሆን አድርጋ አሰቃየቻት። ምክንያቱም ኤቢ ያመጣችው ውጤት እንደገና ዘወር ብላ ስታዩ የዳጣና የደረጀ ነው። እጅግ በጣም በመናደድ ዳጣን ሲጥ አርጋ ይዛ ከየት አባሽ መተሽ ነው በማለትም አሰቃየቻት። ግን ናታን በስንት መከራ አስጣላት። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ፣ ቪዲዮን እስከ መጨረሻው ተከታተሉ። ዳጣ ቀጣይ ፓርቲ ዘመተናል። እንግዲህ ወይዘሮ ማርታ ዳጣን ሴት አድርጋ ይዛታለች። ምክንያቱም የመጣው የዲኤንኤል ምርመራ ይህ ደረጀንና እንዲሁም ደግሞ የዳጣን አንድነት ያሳያል። እናም መጀመሪያ ላይ አውጌል ምርመራውን ለእናቷ ስትሰጣት እሷ ግን ይህን እንደልታስቢው ቻልሽ በማለትም ደብድባት ነበረ። አሁን ግን ያመጣቸው ነገር ምንድን ነው ብላም እዛ ወረቀት ላይ ትኩረቷን አደረገች። ወይዘሮ ማርታ ከፍታ ስታየው እውነትም አዊገል ያለችው ነገር ነው። አሁን ዳጣን አንቺ ወፍ ዘራሽ ከየታባሽ መተሽ ነው በማለትም ሴት አድርጋ ያዘቻት። አሁን ዳጣ መፈናፈን አቃታት። ደረጀ ደግሞ ይሄንን በድንገት ተደውሎ ናታን ነበረ ቤት ውስጥ የተፈጠረውን ነገር እኔ ማስተካከል አልቻልኩም፣ በፍጥነት ድረስልኝ፣ ማማ ዳጣ ልገላን ነው ብላ ነገረው። ከዛም እየሮጠ ደረጀ ሲመጣ እውነትም ዳጣን ሴት አድርጋ ይዛ እያሰቃየቻት ነበረ። እኔ አንቺን ከዚች ዓለም ካላስወገድኩሽ እኔ ዳት እኔ ማርታ አይደለሁም። አንቺ ድቃላ ሕይወቴን በጥብጠሽ እምተውሽ እንዳይመስለሽ በማለትም ሴት አድርጋ ይዛታል። ለሕይወቴ ብዙ ዋጋ ብከፍል ዝም ብዬ አይደለም ደረጀን በጣም ስለማምነው ነው። አንቺ ግን አሁን መተሽ ህይወታችንን ብስቁልቁል እንድታረጊው አልፈቅድልሽም። ከተበሳቆለም አይቀርም አንቺን አስወግጄ ነው እንግዲህ በማለትም ወይዘሮ ማርታ በንዴት ያደረገችው ነገር እጅግ በጣም ያሳዝናል። አሁን ላይ የሮጠ መጥቶ ግን ልቡ ቀጥ ያለው አቶ ደረጀ ማርታ ዳጣን ሲጣርጋ ለማላቀቅም ሲሞክር ግን እሱ ልብ ድካም ስላለበት አልቻለም። እናም ድንገተኛ ሆስፒታል በሱ በመውደቅ የተደናገጡት ይዘውት ሄዱ። ወይዘሮ ማርታ ደረጀ እዛ ፍግም ሲል ዳጣ ለቀቀቻት። አንተ አረመኔ፣ አንተ ስራህ ነው ይበልህ፣ አለች። አረማማ እንዴ ወድቆ እኮ ልብ ድካሙ ታነሽ፣ እንጂ ሐኪም ቤት ይዘን እንሄድ በማለትም ልጆቹ ተንጫጩ። ከዛም የወሳሳ ይዘው ሐኪም ቤት ሲሄዱ ደረጀ የልብ ምቱ ዝቅተኛ እንደሆነም ተነገራቸው። አሁን ሁሉም በድንጋጤ ወይኔ ማለት ጀመሩ። አብጌል ግን አሁንም እሰይ እንኳንም እውነቱ ወጣ በማለት ለአባቷ እንኳ ቅንጣት ያክል አዘንታ አላዘነችም። አሁን ዳጣ ቤተሰቦቿን አጌታ ደስታን ሳትጨርስ የገጠማት ነገር አባቷን የሚያሳጣት መስሎ ታያት። እጅግ ከልቧ እያዘነችና እያለቀሰች ትገኛለች። በእርግጥ አውጌል በጣም አረመኔና ጨካኝ ሰው ናት። አባቷ በጣም ይወዳታል። እሷ ግን አትወደኝም እያለች ስታሰቃየው ከርማ ዛሬ ደግሞ ትልቅ ችግር እቤት ውስጥ ፈጠረች። አሁን ይሄንን ያስተዋለችው ሰላም፣ እውነቱ ተድበቅ ብቆ ጋሽም አይሞትም፣ ዳጣም ደግሞ ብቻዋን አትቀርም። እውነትማ እዚህ ቤት ትልቅ ነገር አለ። እኔ የሚሰማኝ ደግሞ ያቺ የጠፋችው ልጄ ዳጣን ትሆን እንዴ? አላውቅም ከቤት ሳላቅ አውጥቶ የተጣለብ ልጄ ናት ትላለች። ናታን ዳጣን እንደዛ በመሆኗ በእርግጥ በጣም ለዳጣን ያለው ስሜት እየተለየ ነው። ወይዘሮ ማርታ ዳጣን ሴጥ ስታረጋት እሷ ራሷ ስጥ ቢያረጋት ደስተኛ ነበር። ግን አይችልም፣ አቅም የለውም። እንግዲህ አብየል ደግሞ ዳጣን እንደዛ ስላደረገችላት እናቷ በእጅጉ ተደስታለች። በጣም ያሳዝናል። እናም ዳጣ አሁን የምትሆነው ግራ ግብት ትብሏት፣ አባቷ ከሷ በላይ አሳሰባት። እውነት አባቴ ድኑ ከዚህ ከስቃይ ያወጣኛል ወይስ ደግሞ ወደዛ ወደ ለመድኩት ዱርዬነትና ጎዳናለት ልመለስ ነው? ፈጣሪ ሆይ አረ ኪድዬ ድረሽልኝ። አንችን ጠርቼ መቼም አፍሬ አላውቅም። የእውነት ይቺ ጀዝባ ሴትዮ እኮ ሲጣርጋገላይ ነበር። የኔስ በጫው ብሞት አንድ ነኝ። አባቴ ውሃን ጥሎ በቃ ልጆቹን ጥሎ እኔም ፍቅሬ ሳይወጣለት እንዴት ህያለች? እያለቀሰች ትገኛለች። ወይዘሮ ማርታ አሁንም እዳጣ ላይ አስጠነቀቀቻት። ከዚህ ሐኪም ቤት ውልቅ ብለሽ ካልሄርሽ እመኝኝ በዛ ላይ ደግሞ እኔና አንቺ ያልጨረስነው ብዙ ውርርዶች አሉ አለቻት። እባክሽን እትዬ አባቴ እንኳ ታክሞ እስከሚድን ድረስ እባክሽን ቢያንስ ቢሞት ይዳን እዚሁ ቁጭ ብዬ ልመልከት አለቻት። አባት ያሳጣባሽና የወት አባሽ አባት ነው አባትሽ አይደለም። ይሄ አብጌል በስተት አንቺን ለመጉዳት ብላ ያደረገችው ምርመራ እንጂ እውነተኛ ምርመራ አይደለም፣ አለቻት ኬትዬን። እንደዛ ካልሆነም ችግር የለውም አለች ዳጣ። ግን ተጥላ እንደተነቅ እንደተገኘችም የጓደኛው ላይ ሳርኮን አጎት የጥሎ እንደጣለኝ ነው የማቀው አለቻት። ስለዚህ አንቺ ድርዬ ጎዳና ተዳዳሪ እኔ ልጆች ጋር መተሽ የተደበለቅሽው ችግርሽን ለማላቀቅ ነው፣ በማለትም ጣመደቻት። ከዛም ናታን አረትዬ ምን ሆነሽ ነው? ተረጋጊ እንዴ። እዚህ የወደቀው እኮ በጣም የምታከብሪው፣ የምታምኒው፣ የምትወጁ ባልት ቤትሽ ነው። አሁን እዚህ ቢሞት ምን ታያለሽ? እሱማ ያለ ምክንያት ራሱን ስቶ አልወደቀም። ልብ ድካሙ እኮ ተነስቶ ነው አላት። የራሱ ጉዳይ ታክሞ እንዲድን ፈልጋለሁ። ይህን እውነት ወጥቶ እኔና እሱ የመጨረሻ እንደሆንም ላሳውቀው ፈልጋለሁ አለችው። እሺ መጀመሪያ እንዲድን ጸልይለት። ሌላው ነገር እኮ የሚደርሰው እሱ በህይወት ሲኖር ነው። አረትዬ ምንነሽ ነሽ ነው? አብጌል ግን ምን አይነት ሰው ነሽ? አትጸጸችም? አባትሽ እንደዚህ ሆኖ አንቺ በጣም ታሳፍራላችሁ። እውነት በጣም እናትና ልጅን እንደዚህ አልጠበቅኩም ነበረ። እንዴ ጋሽኩ እኮ ለእናንተ ብቻ ሳይሆን ለሁሉ ሰው አዛኝና አባት ነው። ምርጥ አባት፣ የአባቶች ተምሳሌት ነው። እንዴት እንደዚህ በጭካኔ ትሞላላችሁ? አባታችሁ ለእናንተ ቀርቶ ለእኔ ያልሆነው ነገር የለም እንዴት አላት። ዝም በል እባክህ፣ አሁን እውነታው ስለወጣ ነው እንደዚህ የምትለው። ይድናል እሱም ይድናል፣ ግን ደግሞ ወደፊት ትልቅ እውነታ እንደሚወጣ እርግጠኛ ነኝ። አባቴ በእናቴ ላይ ማቅጦ ይችን የሰፈር ዱርዬ ጎዳና እየተዳደረች እንደፈለገች የምትጃጃል አመጣ አለች። የእውነት በጣም ታሳፍሬያለሽ። በጣም አከብርሽ ነበር። በጣምም አስብልሽ ነበር። ግን የመጨረሻ ጠላዎሽ አኽ፣ ጥፍ ብዬ ታፋውሽ አላት። ምን እያልክ ነው ናታንዬ? እኔ ኮ ይህን ሁሉ የማደርገው አንተን የራሴ ለማድረግ ብቻ ነው። ታውቃለህ እናቴ እንዴት እንዳሰቃየችኝ፣ የዳጣን ውጤት አስመርምሬ ስመጣ አለችው። በጣም አሳፋሪ ነሽሽ፣ እንግዳውስ እኔ መቼም ያንች ሊሆን አልችልም። እኔና ዳጣን ያለ ፍላጎታችን ይበልጥ እንድንቀራረባ አደረግሽን። ይህ የአንቺ ሴራ እኛን ያበረታናል እንጂ በፍጹም አያዳክመንም አላት። ምን አለችው? አዎ አብጌላው፣ እውነት ልቤን ወደ እሷ እንድሄድ፣ አይንን እንድገልጥ፣ ብርሃን ከጅሃነም ወደ ብርሃን እንድሄድ አደረግሽኝ አላት። እኮን ኔ ጃሃነም፣ እሷ ብርሃን አለችው። በሚገባ እንዳጣምንም የሚወጣላት ሴት አይደለችም። የዋህ ነገሮችን በሥነ ሥርዓት መፍታት የምትችል እንጂ እንዳንቺ ስር ለስር እየሄደች የቤተሰቦቿን ትዳር የምትበትንና ወይም ደግሞ መጥፎ ነገር ሰዎችን ለማሰቃየት የምትሮጥ ሴት አይደለችም። ይሄ ደግሞ ግልጽ ናት። በዛ ላይ አንቺ ግን አዞ ነሽ፣ አዞ። የመሬት ኤሊ ታቂያለሽ? በመሬት እየተሳበች ብዙ ሰውን የምትጎዳ የምትነድፍ፣ አንቺ ማለት እንደዛ ነሽ አላት ከዛም አሳየዋለሁ ዳጣን ተን መቼም አትቀማኙ አለችው። በጉልበት ከሆነ ሞክሬኝ አስገድደሽ ከሆነ ግን በሕይወቴ እንዳንቺ አይነት ሰው የሚያስጠላኝ የለም በዚች ምድር ላይ ጠልቸው አላውቅም። በጣም ባለየ ታሳፍሬ ያለሽ አላት። ይህን ጊዜ አብዬን የምትይዘውን የምትጨብጠውን አጣች። በዚህ ችግር ላይ ለእናቷ ሂዳ ተናገረች። አንቺ ጦሰኛ ገደል ግቢ። ሁሉንም ነገር ማምነውን ትዳሬን ገደል የከተሽው አንቺና አንቺ ነሽ፣ በማለትም ጮኸችባት። ይህን ጊዜ አውጌል በጣም ተናደደች፣ አለቀሰች። ቻናላችንን ሰብስክራይብ እያረጋችሁ